አቤልን ነጻ የሚያወጡ መረጃዎች እንግዲህ እየተገኙ ነው ማለት ነው። እንግዲህ በሉዕልም በኩል በአቤልም በኩል ማለት ነው ጥሩ ጥሩ ነገሮችን ሰምተናል። እንግዲህ መጨረሻውን አለ ያዛምረው እላችኋለሁኝ። እንግዲህ የአቤልም ሀቅ ወጥቶ እኛም ደግሞ የምንደሰት ያድርገን ማለት ነው። እንሻአላህ እናላችኋለሁ እንግዲህ ልዑል አገኘው ባለው መረጃ እንግዲህ አቶ አበበ ወይም ደግሞ የአቤል ዘበኛ ማለት ነው እንግዲህ ቤት እንደገዛ ደርሶበታል ማለት ነው። ቤቱም የገዛው እንግዲህ እንግዲህ ሶስት እህትና ወንድም የሆኑ አግኝቶ እነሱን በምን ነው እንዴት ነው የምትዛመዱት ከአበበ ጋር ብሎ ሲጠይቃቸው አበበ ያጎታችን ልጅ ነው ብለው ነበር እንግዲህ የመለሱለት እናም ታዲያ አበበ ምንም የማያቅ በር ለመዝጋት እንኳ የማይሆንለት ሰው እንደሆነ ነበረ ሲናገሩ የነበረው እንዴት ነው በር መዝጋት ካልሆነለት ለምን ዘበኝነት ተቀጠረ ታዲያ ማን ነው በር መዝጋት እንኳን የማይሆንለት ማለት ነው። እንዲህ እናለችዋለሁ እንግዲህ ማለት ነው። እኒህም ሰዎች ታዲያ ድሮ ሲኖሩበት የነበረውን ቤታቸውን በእዳ ተይዞ ተሽጦ እንግዲህ እነሱም ሌላ ቦታ ትልቅ የግቢ ተከራይተው እየኖሩ እንዳለና በ እናም ቤቱ እንግዲህ በእሷ ስም ነው የተደረገው ማለት ነው። ቤቱ ሲገዛ እንግዲህ አበበ አብሮ እንደነበር እና ብሩንም የከፈለው እሱ እንደሆነ ነው እንግዲህ የተሰማው ማለት ነው። ይህ ማለት እንግዲህ እንዳይነቃበት ቤቱ የእሱ ሆኖ ሳለ እንግዲህ በእሷ ስም ነው ያደረገው ማለት ነው። ይሄ ሰውዬማ፣ እንዲሁ እኮ አውቆ ነው እንጂ እረ እንዲሁ ጋሽዬ፣ እንዲሁ እንዲሁ ጋሽዬ እያለ ማለት ነው። ምንም እንደማያውቅ ዋህ ለመሆን እየሞከረ ያለው ማለት ነው ለማስመሰል እንጂ። ይሄ ሰውዬማ እናቴ፣ ከክፍለ ሀገር ከገጠር የመጣ አይደለም የሚመስለው እኮ እንዴ? የምሬ ነው። አታዩም እንዴ? ቤቱ የሱ ሆኖ ሳለ እንግዲህ በሌላ ሰው ስም አድርጎ ቁጭ አደረገ፣ ብስልነቱ ማለት ነው። ሊበላ ሊበላ ማለት ነው። እንዲህ የዚህ ሰውዬ መጨረሻ ነው የናፈቀኝ። የምሬ ነው የምላችሁ። እውነቱ ሀቁ ወጥቶ ከርቸሌ ሲገባ ማየት ነው የናፈቀኝ። እንዲህ አሰላሙ አሌይኩም ወረመቱላሂ ሰላም ሰላም እንዴት ናችሁ ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ና ዳና ናችሁ ወይ እኔ ደና ነኝ አልহামዱሊላ እናንተ ሰላም ፍቅር ጤና አብዝቼ ተመኘውላችሁ ሰላማቸው ብዙ ዘተረፍ ይበል ውድ ቤተሰቦቼ ከክፉ ነገር አላህ ይጠብቃችሁ ሀገራችሁ ጠብቀን ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ። እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተታችሁን ኮሜንት ላይ ያስቀመጣችሁ አበረታቱ ይላችኋለሁ። ነባር ቤተሰቦችም ስለምታበረታቱ ከልብ አመሰግናለሁ። እናም እላችኋለሁ እንግዲህ እስቲ ወደ ገደደው ሲሄድ ማለት ነው። እንግዲህ ዛሬም የመጣሁት በአቤል ጉዳይ ነው ማለት ነው። እንግዲህ መረጃዎች ጥሩ ጥሩ መረጃዎችን ሰምተናል። በጣም ደስ ብሎኛል። እናም እንግዲህ መጨረሻውን አላህ ያሳምረው እያላችሁ ዱዓ ጸሎት አድርጉ። አቤል ነጻ ወጥቶ ማየት እንፈልጋለን። ያለ ስሙ ስም ተሰጥቶት ነው ያለውና ማለት ነው። እውነት እንደሆነች ትዘገያለች እንጂ መውጣቱ አይቀርም። እውነት ያሸንፋል። እኛም እንግዲህ ከአቋማችን ወይ ፍንክች ወይ ፍንክች ብሏል። እንዲሁ ኮሜንት ሁሉ እኮ በቃ እንዴት ደስ እንደ ሚል እየምር ነው ምላቸው እንደው በቃ አንድ አይነት አቤል ይሄ አያደርግም። አቤል ነጻ ነው። እንዲህ በደንብ ያለምንም ጥርጥር ያለ ምንም ጥርጥር እንዲህ እሱ እኮ የብዙ ሰዎችን ነፍስ እያተረፈ ያለ ሰው ነው። እንዴት ነው እሱ ዙሮ ነው የሰውን ነፍስ የሚያጠፋው? የማይመስል ነገር ለሚስታህትን ገር ብሏል። እና የማይመስል ነገር እዚህ ጋ እየመጡ እያለቃቀሱ አንተ እንድት ያድርክ እንደዚህ ያልክ የአንተን ወደኛ ልታሳብብ ነው እንጂ አንተ ራስከ እንትን ነፃ ለማውጣት ፈልገ ነው እንጂ እያሉ ያልሆነውን ያላደረገውን በሱን ለማማሃኘት ማለት ነው። እሱን እስር ቤት ለማስገባት ማለት ነው። ምን አይነቶቹ ህሊና የሌላቸው ናቸው! እንዱ ይሄኮ ማለት ይህን ጭንቅላታቸውም ማለት ነው። በቃ በገንዘብ ደፍነውታል። በቃ ገንዘብ አይናቸውን አሳውሮታል፣ አይምሯቸውን ዘግቶታል። በቃ አይምሯቸው የሚያስበው ስለ ገንዘብና ስለ ገንዘብ ብቻና ብቻ ነው። በቃ ስለዚህ ስለ ሰው መጎዳት፣ ስለ ሰው መሞት፣ ስለ ሰው የፈለገ ነገር ይሁን ምንም አይመስላቸውም ማለት ነው። እና ለማንኛውም እንግዲህ አበበ የአጎታችን ልጅ ነው ያሉት ሰዎች ማለት ነው እንግዲህ ከዛ አንደኛው አበበ ታግቻለው ይህ አቤል ሰዎች ናቸው ያገቱኝ ብሎ አርፎበታን ተባለበት ቦታ ላይ እንግዲህ ይህ አንደኛው ሰውዬ እዛ ቦታ ላይ በካሜራ እንደተያዘ ነው እንግዲህ ይመስለኛል። እንግዲህ እዛ ጋር ካሜራ መንግስት አንዳንድ ቦታዎች ላይ የገጠማቸው ካሜራዎች አሉ መሰልና በዛ ነው እንግዲህ ይህ ሰውዬ የተያዘው ማለት ነው። እናም እንግዲህ ቪዲዮውን ልዑል ሲያሳየው እኔ አይደለሁም አይኔን ግንባሬ አድርገው ብሎ ሽምጥጥ አድርጎ ነበረ። እንግዲህ ከዛም እንግዲህ የሚገባውን ካቀመሱት በኋላ እውነታውን ተናግሯል ማለት ነው። ለምን እንዴት እዛ ቦታ ላይ እንዴት ተገኘ? እንግዲህ ሲናገር ሊያ ደውላ እኔ አንድ ሁለት ሶስት ሰው ልክላ አለው። አንተም የምታውቃቸው ሰዎች ካሉ ያዝና ጨምረህ አበበን ካለበት ሂደህ አምጣው አለችኝ። እኔም ለማቃቸው ማቃቸው ጓደኞች ነበሩ፣ ለነሱ ደዊ የላቸው መጡ። ከዛ አብረን ሂደን እሷም የላከቻቸው ሰዎች ነበሩ አብረን ሆነን በቦታው ላይ ስንደርስ ተኩስ ነበረ፣ የወደቁም ሰዎች ነበሩ። ከዛ አበበን አመጣ ነው ነበር እንግዲህ ያለው። ልውልም ታዳ ተኩስም አልነበረም የወደቀም ሰው አልነበረም። አትዋሽ፣ እውነታውን ተናገር። ከሊያ ጋርስ በምንድን ነው የተገናኛችሁት? እንዴት ተዋወቃችሁ? ብሎ ሲለው ስልኳን የሰጠኝ አበበ ነው። እዛ እየሰራ ሳለ እቃ ወስድ እቃ ይዤለት እጄ ሲደውልለት ሊያ የምትባል እቤት አለች ለእሷ ደውልና ስጣት አለኝ። እሱ የለም ነበረ በሰዓቱ ደውዬላት እቃውን አድርሽ የመጣ ሁኝ ልብስ ነበረ የእሱ ልብስ ነበር። ለምንድነው የእሱ ልብስ ምን ሊያደርግ መጥቶ ነው ሲላቸው፣ ሊታጠብለት ነበር እንግዲህ አሉት። ማሽን እያለዛ እንዴት ነው እዚህ መቶ የምታጠበለት? የማይመስል ነገር ለምንድን ነው እንደዚህ የምትሉት ነበር ያላቸው። እናም እንግዲህ ታዳ ሉልም፣ ታዳ እንግዲህ ይህማ፣ ታዳ እኛ የምናውቃት ባለምነሽ ነበር። ስለዚህ ሊያ መባሏንም ከመጀመሪያም አበበ እያቃል ማለት ነው። ከሊያ ጋር አብሮ እየሰራ ነው ማለት ነው ነበር ያለው። እሱን እኔ አላቅም ማቀው ነገር የለም ሲል ነው እንግዲህ የመለሰለት ማለት ነው። እንግዲህ ያለምንም ጥርጥር እንግዲህ ሊያ መባሏን እዛ እየሰራሽ ከሆነ የሚያቃት እሱም የገባው ለሴራ ነው፣ እሷ የገባችው ለሴራ ነው ማለት ነው ለስራ ሳይሆን ብቻ ግን ማለት ነው። በጣም ይገርማል። እውነት ትዘገያለች እንጂ መውጣት አይቀርም። እንግዲህ የብልጠቱ ብልጠት ቤት ለራሱ ገዝቶ በዚች በልጅቷ ስም ነው እንግዲህ እያደረገው ማለት ነው። እንዳይታወቅበት እንዳይነቃበት ማለት ነው። እና እንግዲህ እሱ በቃ ምንም ንጹሕ እንደሆነ አድርጎ ራሱን ሁሉም ነገር በቃ አቤልና ያደረገው ብሎ በአቤል ተማሃይቶ አቤል እስር ቤት እንዲገባ እነሱ እንደፈለጉ ወንጀላቸውን እየሰሩ እንደፈለጉ ሊኖሩ ማለት ነው። እንግዲህ አላማቸውም ፍላጎታቸውም ይሄ ነው እንግዲህ ማለት ነው። እና በጣም ይገርማል ብቻ ማለት ነው። ከሎልና ከአቤል የሚያመልጥ ነገር የለም። ሊያ የምትባለውም ደግሞ ትያዛለች። እንደዚህ እንትን እንዳለች አትቀርመችም። ትያዛለች። እንደው ከሉል ምንም የሚያመልጥ ነገር የለም። ከአቶ መስፍንም ወዳ እንግዲህ ወንጀለኛ ስንቱ ስንቱ ሲፈራው ስንቱ እንደዛ ሲሆንለት የነበረውንም በቁጥጥር ስር ሊያውሉት ሲሉ ነው እራሱን በራሱ ያጠፋው ማለት ነው ለምን የሰራው ስራ ስለሚያሳፍረው በሰው ፊት በህዝብ ፊት ደግሞ እንትን መባል ስለማይፈልግ ማለት ነው። መታየት ስለማይፈልግ ውርደት ስለሆነ ማለት ነው። እና እንደዛ እየፈሩ እንደዛ ሲሉትም የነበረው ሰውዬ እንትን አላለም አላመለጠም ማለት ነው። በመጨረሻም በቁጥጥር ስር ሊውል ሲል ነው ራሱን በራሱ ያጠፋው። ያ መስፍን የሚባለው ሰውዬ ማለት ነው። እና ለማንኛውም የሟች የራሄል ፍቅረኛ ታምራትም እንግዲህ ማን እንደወሰደው እንግዲህ ታውቋል ማለት ነው። እንግዲህ ከሱ ጋር ታይቷል፣ ከሱ ጋር ይቀራረባል የተባለው ግለሰብም ተገይቶ ሲጠየቅ እንግዲህ እነዛ ታምራትን የወሰዱት ሰዎች ማለት ነው እንግዲህ መጀመሪያ ከዚህ ግለሰብ ጋር ተግባብተው ከተዋወቁ በኋላ ነው። እንግዲህ የተዋወቁበት መንገድ ደግሞ እንግዲህ ተዋወቅነ። ከዛም በኋላ ፈርኒቸር ስለነበረ የምሰራው እዛ መጥተው አልጋ አዘዙኝ፣ ሁለት አልጋ አዘዙኝ። ከዛም የራሴ የሆነ ስራ እንድት ትከፍት እየተቻለንን እናግዛሃለን ብለው አሉኝ። ከዛም እንደገና ደግሞ እየተገናኘንም ሻይ ቡና እንበል እያሉኝ እሺ እያልኩኝ ከዛም ስለ ሰፈሩ ስለ አካባቢው ጠየቁኝ። ስለ አካባቢውም ሁኔታ ነገርኳቸው ነው ያለው። እንግዲህ እነዚህ ሰዎች እንግዲህ አጥንተው ምን ብለው ማድረግ የሚፈልጉትን ነገር ነው እንግዲህ ያደረጉት ማለት ነው። ከዛም እንግዲህ ይህንን ካሉት በኋላ እንግዲህ እዛ ፕሮግራሙ ላይ እንግዲህ ባርክ ማለት ነው እንግዲህ እያለ ደውለውለት የት ነህ ብለው ሲሉኝ እዚህ ቦታ ነኝ ብዬ ስነግራቸው ታዲያ እንምጣ አሉኝ። ከዛም መረጣጣ የለውም እሺ ኑ ቶሎ ምናምን አልኳቸው። ከዛ እነሱም መጡ። እኔ ግን እንደዛ አልኳቸው። እውነትም ይመጣሉ ብዬ አላሰብኩም ነበረ። አንደኛውም እንግዲህ በእድሜም ከፍ ያለ ስለሆነ እውነት ይመጣሉ ብዬም አላሰብኩም ነበረ። ከመጡም በኋላ እንግዲህ ከታምራት ጋር አንድ ላይ ቁመው እየጨፈሩ እያወሩ ነበረ። ከዛ አንተም እንግዲህ ስልክ እያወራህ ወተህ እንደሄድክ ከኋላ ያ ትልቁ ሰውዬ ተከትሎ ሄደ። ከዛ ትንሽ ቆይተው ደግሞ ይሄኛው ከኋላ የቀረው ሰውዬ ታምራትን ይዞት ሄደ። ከሄዱ በኋላ ስልክ ደውለው ነግረንሃል፣ ትንፍሽ እንዳትል ወየሁልህ ብለው አስፈራሩኝ ነያለው እንግዲህ እንግዲህ በዛን ሰዓት ታዲያ ይሄም ግለሰብ ሞቅ ብሎ ስለነበረ እኔ የለሁበትም፣ እኔ የለሁበትም ብሎ እንግዲህ እያለ ከዛ እንዲወጣ ነበር እንግዲህ እዛ ጥበቃ ላይ የነበረ ሰው እንግዲህ ለአቤል እየነገረው ማለት ነው። እና ታዲያ አሁንም ይኖርበታል የተባለበት ቤት ሂደው ሲሉት እኔ የለሁበትም ልኖርበት እኔ የለሁበትም ይገሉኛል፣ አልናገርም እያለ ነበር እንግዲህ ሲል የነበረው እንግዲህ። በግድም በውድም እውነታውን እንዲናገር አድርጎታል አቤል ማለት ነው። እውነታውን ተናግሯል ማለት ነው እንግዲህ እራሱን ነፃ ለማድረግ ከዛ ሲወጣ እኔ የለሁበትም እያለ እንግዲህ ከዛ ግቢ እንዲወጣ ነው እንግዲህ እዛ ጥበቃ ላይ የነበረውም ሰው የተናገረው አሉ እንግዲህ። እሱም እንደዛ ሲል ነበረ ማለት ነው እናም እንግዲህ ማስፈራሪያ እና ዛቻ እንትን እያሉብኝ ነው፣ እያስፈራሩኝ ነው፣ እየዛቱብኝ ነው። ያ አቤል የሚባለው ጋዜጠኛ እንዳያገኝህ ካገኝህ ነግረናሃል፣ አንለቅህም፣ በህይወት አትኖርም፣ እንገላሃለን እያሉ እያስፈራሩኝ ነው እና የማላቀውም ገንዘብ ደግሞ መቶ ሰማንያ ሺ ምናምን አካባቢ ነው ተላከልኝ እናም ይሄ የስራህ ነው የስራህ ነው ብለው አሉኝ። እኔም ምንድን ነው የስራ ምንድን ስራ ሰርቼ የትኛው ስራ ነው የምን ስራ ነው ብዬ እኔም ዝም አልኩኝ። እናም ከዛም በኋላ እንግዲህ አሁን ከምትኖርበት ተነስተህ ወደ ሌላ ቦታ ሂድ፣ ከዚህ ቦታ ጥፋ ያ አቤል የሚባለው ጋዜጠኛ እንዳያገኘህ፣ ካገኘህ ደግሞ ነግረናሃል እንገላሃለን ብለው አስፈራርተውኝ ልብሴን ይዤ ልወጣ ስል ነው ያገኛችሁኝ፣ ነው ያለው። እንግዲህ ልብሱን ይዞ ሊወጣ ሲል ነው እንግዲህ እነሱም እየደረሱበት ማለት ነው። እንግዲህ ልብሱን ጠቅልሎ ከዛ ቦታ ሊጠፋ ነበረ ማለት ነው። እንግዲህ እና እንግዲህ የታምራትን የሚባለውም እንግዲህ በነዛ ሰዎች ነው የተወሰደው ማለት ነው። እነዛም እሱን የወሰዱት ሰዎችም ፎቶ ደግሞ አቤል ጋር እንዳለ ነው። እንግዲህ አቤልም ሲናገር የነበረው ያው ፎቶቸው እንግዲህ ከአቤል ጋር ስላለ በዛ ያዛሉ ብዬ እንግዲህ ተስፋ አደርጋለው። ማንም ከእውነት አያመልጥም። እንደፈለጉ የፈለጉትን አድርገው እነሱ እንደፈለጉ አይኖሩም። ማንም ቢሆን ከሕግ በታች እንጂ ከሕግ በላይ አይደለም። ተገይተው ደግሞ በሕግ ቁጥጥር ስር እንደሚውሉ ተስፋ እናደርጋለን። ውድ ተመልካቾች ያችም ሊያ የምትባል ግለሰብ እንደምትያዝ በቅርቡ ተስፋ አለኝ። እናላችኋለሁኝ ወዳችሁ እና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ለቻናሉም አዲስ ሲሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁንም ኮሜንት ላይ እያስቀምጣችሁ አበረታችሁ ማለት ነው። በያላችሁ በሰላማችሁ ብዝት ትርፍርፍ ይበል። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኑልኝ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አመሰግናለሁ